በከምባታ ዞን ዶየገና ከተማ አስተዳደር ከ4 ሚሊዮን ብር በላይ ለሚገነባው የማህበረሰብ ሞዴል መድኃኒት ማዕከል ህንፃ ግንባታ የመሰረተ ድንጋይ ተቀምጧል። የተጀመሩ ነባር ፕሮጀክቶችን እያጠናቀቁ አዳዲስ ፕሮጀክቶችን ለማስቀጠል የህብረተሰቡ የነቃ የልማት ተሳትፎና ክትትል እንደሚያስፈልግም ተገልጿል። ዘገባው የዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ባይሽ ጉልላት እንደሚከተለው በከተማው በህብረተሰብ ተሳትፎ እየተገነቡ ያሉ የኮሪደር ልማትና ሌሎች መሰረተ ልማት ስራዎች በከንባታ ዞን ዋና አስተዳዳሪ አቶ አረጋሸቱና የዶዮ ገና ከተማ አስተዳዳሪ ከንቲባ አቶ ግሩም ወልደ ማርያም የመስክ ምልከታ ተደርጓል። የዞኑ ዋና አስተዳዳሪ አቶ አረጋሸቱ በዶዮ ገና ከተማ ያኖሩት መሰረተ ልማት ለማህበረሰቡ መድኃኒት ቤት ግንባታ ለአንድ ወረዳ አንድ ፕሮጀክት አካል ነው ብለዋል። ተጀምረው ያልተጠናቀቁ ነባር ፕሮጀክቶችን እያጠናቀቁ አዳዲስ ፕሮጀክቶችን በፍጥነትና በጠራ በማከል እያስጀመሩ ለመቀጠል የህብረተሰቡ የነቃ ልማት ተሳትፎና ክትትል ያስፈልጋለን፣ ብለዋል። የፕሮጀክቱ ግንባታ በ45 ቀናት ባልበለጠ ጊዜ በማጠናቀቅ ጀምሮ የመጨረስ ልምዳችንን በማሻሻል በዶዮገና ገና ከተማ የታየውን መልካም ጅማሮ እናሰፋለን ያሉት፣ ልማት በገንዘብ ብቻ ሳይሆን በልብ አንድነት ነው የሚመጣው ያሉት ዋና አስተዳዳሪው እኛ አንድ ሆነን ሌሎች አንድ እንዲሆኑ የምናደርግበት ጊዜ ነው ብለዋል። ይሄንን የፋርማሲ መስራት ድንጋይ ስንጥል እንደ ከምባታ ዞን መሰረት ድንጋይ የምንጥለው የፋርማሲውን ብቻ አይደለም። ዛሬ መሰረት ድንጋይ የምንጥለው የተጀምረው የቆሙ የተስተጓጎሉ ፕሮጀክቶች የሚያንሰራሩበትንም ስንቅ የምንይዝበት ይህንን ለማድረግ ደሞ የሚያስችለውን ከሁሉ በላይ የሆነውን የዞናችን ህዝብ አንድነት መሰረት ድንጋይ የምንጥልበት ጭምር ነው። አንድነት የሁሉ ነገር መሰረት ነው። ልማት በገንዘብ ብቻ አይመጣም። ልማት በልብ አንድነት ነው የሚመጣው። በከምባታ ዞን በሁሉም አካባቢዎች፣ በሀገር ውስጥ እና ከሀገር ውጭ የሚገኙ ተወላጆች በሀሳባቸው፣ በገንዘባቸው እንዲሁም ባላቸው ነገር ሁሉ በዞኑ ልማት ላይ አሻራቸውን እያሰፈሩ ያሉ አካላትን አመስግነዋል። በመንግስት በጀት ብቻ ሳይሆን በህብረተሰባችን የነቃ ተሳትፎና ድጋፍ ነው። ይሄ ድጋፍ ማድረግ የገባቸው የዞናችን ተወላጆች በሀገር ውስጥና ከሀገር ውጭ ያሉ በተለያዩ መንገድ እየተሳተፉ እስከ ዛሬ እየደገፉ እያለሙ እየሰሩ ቆይተዋል። በዚህ አጋጣሚ እስከ አሁን ድረስ ዞናችን ውስጥ እየሰሩ ላሉ የልማት ስራዎች የዞናችን ተወላጆች በእናንተ ፊት እንዳመሰግን ይፈቀድልኝ። የዶዮገና ከተማ ከንቲባ አቶ ግሩም ወልደ ማርያም በበኩላቸው በከተማው በይፋ የተጀመረው የማህበረሰብ መድኃኒት ቤት ግንባታና የመድኃኒት አቅርቦት በመጀመሪያ ዙር ከአራት ሚሊዮን ብር በላይ ከልማት ወዳዱ ማህበረሰብ በመሰብሰብ በ45 ቀናት ውስጥ በማጠናቀቅ ሪቫን እንቆርጣለን ያሉት በከተማ አስተዳደሩ እየተሰራ ያለው የኮሪደር ልማት ቴራዞንና ጌጠኛ ድንጋይ የማንጸፍ የተበላሹ መንገዶችን የማስጠገን የሰፈር ፕላን የማውረድ ስራዎች በተጠናከረ መልኩ እየተሰ የተሰራ መሆኑን ጠቅሰው የአረንጓዴ ልማት የከተማ የውበት ዛፎችን የመትከል ከተማዋን ውብና ማራኪ እንዲሁም ለኢንቨስትመንት ምንቹ የማድረግ ስራም ታቅዶ እየተሰራ እንደሆነ ገልጸዋል። በአርባአምስት ቀናት ስራዎቹ እንዲያልቁ ነው ዋና የእቅዳችን አካል ያደረግነው። ምክንያቱም በዚህ ሰዓት ላይ በህብረተሰብ ማንኛውም ስራ መስራት እንደሚቻል ያየንበት መመት ስለሆነ በሙሉ እምነት ህዝቡ ላይ እምነቱን በመጣል አርባ አምስት ቀን እንጨርሳለን ይላላል። ግንባታ ሂደቱ ምናልባት በአራት ሚሊዮን አካባቢ ያልቃል የምል እቅድ ነው የተያዘው። ከሌሎቹ በእርስ ሰጥፎ ከሚሰሩ ተግባራት አንዱ ኮሪደር ልማት ነው። ኮሪደር ልማት ቅድም እንዳያችሁት አንድ ነጥብ አምስት ኪሎ ሜትር እንሰራለን ብለን ያዝ ነው። በሁለቱም ጠርዝ በዚህ ሳምንት እንጨርሳለን የምንገምታለን። ከላይ በኩል ያለውን ደግሞ ቦታውን የማጽዳት ከይገባኛል ነጻ የማድረግ ስራ እየተሰራ ነው ያለው። የዶዮ ገና ከተማ አስተዳደር የህብረተሰቡ የልማት ኮሚቴ አባል የሆኑት አቶ ግርማ ከለቾ የከተማው ነዋሪዎች ከዚህ ቀደም በመንግስት ሆስፒታሎች ባጋጠመው የመድኃኒት አቅርቦት ችግር ለከፍተኛ ወጪ እየተዳረጉ መሆናቸውን ተናግረው፣ አሁን ግንባታው በይፋ የተጀመረው የማህበረሰብ መድኃኒት ቤት ተጠናቆ አገልግሎት እስኪሰጥ ድጋፋችንንም ይሁን ማስተባበራችንን አጠናክረን እንቀጥላለን ብለዋል። የያዝነውን ልማት ከግብ እንድናደርስ ሌሎችንም ልማቶች ደግሞ አቅደን እንድንሰራ ህብረተሰቡ በጀመረው ሙቀት ወይም በዚህ ፍላጎት የበራውን ችቦ እስከ መጨረሻ ድረስ ለማብራት እና በህብረት እና በፍቅር የጀመርነውን በገንዘብ በማዋጣትም ሆነ በጉልበትም በተለያየ ነገር የጀመርነውን እንቅስቃሴ አጠናክረን ቀጥለን ለሌላውም አካባቢ ህብረተሰብ ማሳየት እንዳለብን